አሰብ ላይ ቁጭት አለባቸው። ያኔ በኢትዮ ኤርትራ ጦርነት ወቅት የኢትዮጵያ ጦር አዛዥ ነበሩ። የኢትዮጵያ ጦር ወደ አስመራ እየገሰገሰ የሻቢያ ባለሥልጣናትም ወደ ሳህል በረሃ ለመመሸግ ሲሯሯጡ፣ አቶ መለስ ዜናዊ ጦሩ ግስጋሴውን ያቁም ማለታቸው ትልቅ ቁጭት እንደፈጠረባቸው ይነገራል። እርሳቸውም በተደጋጋሚ እንዳሉት ኢትዮጵያ ያኔ አሰብን አለመያዟ ይቆጫቸዋል። እኚህ ጀነራል የውጊያ ልሂቅ እንደሆኑ ይነገርላቸዋል። የኢትዮ ኤርትራን ጦርነት ፊት ሆነውም መርተውታል። በዓለም አቀፉ የጸጥታ ተንታኞች ዘንድ በአፍሪካ ካሉ ድንቅ የወታደራዊ ጦር ስልት አዋቂ ተደርገው ይቆጠራሉ። ጀነራሉ ባላቸው ትንታኔና የድርጅታዊ አወቃቀር እውቀት በብዙሃኑ ይሞገሳሉ። ባለፈው ዓመት በመቀሌ ከግድያ ሙከራም ተርፏል። ጀነራል ጻድቃን ገብረ ትንሣኤ የኢትዮጵያ የባህር በር ጥያቄ በሰላማዊና በዲፕሎማሲያዊ መንገድ የሚመለስ አይመስለኝም፣ እድሉ እጅግ ጠባብ ነው ሲሉ በትላንትና ዕለት ተናግረዋል። የኢሳያስ መንግሥት ኢትዮጵያ ካልተተራመሰች ስልጣን ላይ የሚቆይ አይመስለውም በማለትም ተናግሯል። በአሰብ ጉዳይ ቁጭት ያለባቸው ጀነራል ፃድቃን እንደ ጌታቸው ሁሉ ወደ አራት ኪሎ ጠጋ ጠጋ ብለዋል። እንደውም ከወራት በፊት የፊልድ ማርሻል ብርሃኑ ጁላ አማካሪ ሆኑ በሚል መረጃዎች ወጥተው ነበር። ሆኖም ጀነራል ጻድቃን በወቅቱ ይህን መረጃ ውድቅ አድርገውታል። ጀነራል ጻድቃን ከሰሞኑ ስለ ሻቢያና ህዋትን በተመለከተ በሰጧቸው አስተያየቶች የተነሳ ምናልባትም የአሰቡን ጦርነት ከተቀሰቀሰ ውጊያውን ሊመሩት ይችላሉ በሚል ስማቸው በስፋት እየተነሳ ነው። ውድ የአንዳፍታ ቤተሰቦች የውጊያውን መሐንዲስ ጀነራል ጻድቃን ስለ ሻቢያ፣ ስለ ፕሬዚዳንት ኢሳያስ አፈወርቂ እንዲሁም ህወሓትን በተመለከተ የያዙትን አቋም እናስቃኛችኋለን። ጀነራሉ ባለፈው ዓመት በመቀሌ በአሜሪካ ደህንነት ሰዎች እገዛ እንዴት ከግድያ እንዳመለጡም በስፋት እንነግራችኋለን። አብራችሁን ቆዩ። ጀነራል ጻድቃን ከወራት በፊት በጻፉት አንድ ጽሑፋቸው ላይ በኢትዮ ኤርትራ መሃል ጦርነቱ ከተነሳ ካርታ ለዋጭ ይሆናል ሲሉ ትንበያቸውን ገልጸው ነበር። ይህም አሰብ በኢትዮጵያ እጅ ትገባለች እንደማለት ነው። ትናንት በኤንቢሲ በሰጡት ካለመጠየቅም ሻቢያና ኢሳያስ አፈወርቂ በኢትዮጵያ ላይ ያላቸውን የጸና አቋም ተናግረዋል። ህወት በአሁኑ ወቅት ከሻቢያ ጉያ ስር ለምን እንደተሸጎጠም ይናገራሉ። ጀነራል ጻድቃን ገብረ ትንሳኤ በዓለም አቀፉ የጸጥታ ተንታኞች ዘንድ በአፍሪካ ካሉ ድንቅ ወታደራዊ ጦር ስልት አዋቂ ተደርገው ይቆጠራሉ። የ72 አመቱ ጄኔራል ትግላቸው የሚጀምረው የባዮሎጂ የዲግሪ መርሃ ግብራቸውን አቋርጠው ህወሓትን በተቀላቀሉበት ወቅት ነው። ጊዜውም በአውሮፓውያኑ 1976 ሲሆን በወቅቱም በመቶዎች የሚቆጠሩ የሽምቅ ተዋጊዎች የወቅቱን ገዢ መንግስት መንግስቱ ኃይለ ማርያምን ለመፋለም በገጠራማው የትግራይ ተራራ ላይ መሽገው ነበር። ጄኔራሉ ባላቸው ትንታኔ፣ የድርጅታዊ አወቃቀር እውቀት እንዲሁም የበርካታ ታጋዮችን እምነት እንዲጣለባቸው መሆኑ ጋር ተያይዞ በአውሮፓውያኑ 1980 በዘመቻዎች የሚከበሩ አንደኛው የጦር አዛዥ እንዲሆኑ አስችሏቸዋል። በቀጣዮቹ ሰባት ዓመታትም ጀነራል ፃድቃን ጦሩን በማዋቀር ጊዜያቸውን አሳልፏል። ከዚያም የአገሪቱ ጠቅላይ ኢታማዦር ሹም ማዕረግንም አግኝቷል ጄኔራሉ የኢትዮጵያን መከላከያ ይመሩ በነበረበት አስር ዓመታት ወቅት የህዋት የጦር አዛዦች ሁሉ የበላይ ነበሩ ይህም ሁኔታ በጦሩ ዘንድ ያልተገባ የብሔር ስብጥር ነበር በሚልም ወቀሳን አስከትሏል ስድስት በመቶ ከሚሆነው የትግራይ ህዝብ የወጡት የህዋት አመራሮች የበላይ መሆን ጋር ነበር ትችቱ የሚነሳው ጄኔራል ፃድቃን ከሚታወቁባቸው ጉዳዮች መካከል አንዱ ከመለስ ዜናዊ ጋር በኤርትራና ሻቢያ ጉዳይ የገቡበት እሰጣገባ አገባ ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለኢትዮጵያ አደጋ ናቸው በሚል በተደጋጋሚ ለመለስ ዜናዊና ለህወሀት አመራሮች ማስጠንቀቂያ ይሰጡ ነበር። ይሁንና ግን ይህ የጀኔራሉ ማስጠንቀቂያ የነመለስን ጆሮ ሊያገኝ አልቻለም ነበር። ይህን ተከትሎ በአውሮፓውያኑ 1998 የኢትዮ ኤርትራ ጦርነት ድንበር ላይ ተነሳ። ጀኔራል ጻድቃንም የጦሩ ዋነኛ አቃጅ ነበሩ። ለብዙዎች ህይወት መጨፍጨፍ ምክንያት የሆነው ይህ ጦርነት ከሁለቱም ወገኖች 80000 ሰዎችን ገድሏል። በአውሮፓውያኑ ሰኔ 2000 የኢትዮጵያ መከላከያ የኤርትራን ወታደሮች በመስበር ድንበሩን ተሻገሩ። የጀኔራል ጻድቃን እቅድ የነበረው ወደ ኤርትራ መዲና አስመራ መገስገስ አስመራንም መቆጣጠር ነበር። ነገር ግን የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመቻው እንዲቆምና የኢትዮጵያ የጦር ዓላማ ኤርትራን በማሸነፍ ተሳክቷል አሉ። ከጦርነቱ በኋላ ህዋት በፓርቲው የፖለቲካ አቅጣጫ እንዲሁም ከጦርነቱ ጋር በተያዘ በነበሩ ዓላማዎች ለሁለት ተሰነጠቀ። መለስም ጀነራል ጻድቃን ከጠቅላይ ኢታማዦር ሹምነታቸው አባረሯቸው። ለዘመናት ማንነታቸውን ከገነባው ጦር በድንገት ሲባረሩ በሕወሓት አመራሮች ሲገፉ እንዲሁም በደህንነት ኃይሎች በአይነ ቁራኛ ሲገቡ ጀነራል ጻድቃን እንደ ግለሰብ ህይወትን ለመልመድ አዳገታቸው። ከዚያም ከአገር ወጡ። የጀነራሉ የግል ህይወት እንደሚያስረዳው ጀነራል ጻድቃን አሰብ ወደ ኢትዮጵያ አለመመለሷ እጅግ የሚቆጫቸው የጦር ሊቅ ናቸው። ከሰሞኑ በሰጡት ቃለመጠይቅም ይህ ቁጭታቸው ፊታቸው ላይ ይነበባል። በቃለመጠይቁ ጀነራል ጻድቃን እንደተናገሩት በሰላማዊ መንገድ ኢትዮጵያ በኤርትራ የባህር በር ልታገኝ የምትችል አይመስለኝም፣ እድሉ ጠባብ ነው በማለት ምናልባትም ኢትዮጵያ አሰብን ማስመለስ ከፈለገች የተሻለው አማራጭ ጦርነት እንደሆነ በገደም ዳሜ ተናግረዋል። ጀነራሉ በትናንቱ ቃለመጠይቃቸው ሻቢያና ህዋት በጋራ ሆነው ጦርነት ለመክፈት እየተንቀሳቀሱ እንደሆነ ይናገራሉ። ጀነራሉ የህዋት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎቻቸውን ለመሸፈን እንደሆነም ይናገራሉ። የወንጀል ሥራዎችና ወደ ጦርነት የተገባበት ውሳኔ ራሱ አካውንቴብል መሆን አለበት ሲሉም ተደምጧል። እጅግ በጣም ብዙ የጠፉ የተሰረቁ የተዘረፉ ንብረቶች ወርቅ፣ መሬት፣ ገንዘብ እንዳለም ይናገራሉ። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች እንዳሉበትም ገልጿል። እነዚህ አካላት የወንጀል ስራዎቻቸውንና የፖለቲካ ስልጣን ፍላጎታቸው አንድ ላይ እንደተቀላቀሉ፣ ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነፃ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ እንደሚያምኑም ገልጿል።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 እነዚህ ጦርነት እንዲነሳ የሚፈልጉና እየሰሩ ያሉ አካላት በኤርትራ፣ በሱዳን በኩል ጥይት፣ ጠመንጃ እንደሚያስገቡ የጦር መሳሪያም እንደሚገዙ ይህንንም ሰው እንደሚያውቅ ሌተናል ጀነራል ጻድቃን ይናገራሉ። ጀነራሉ በትግራይ ጦርነት ወቅት ጦር የመሩ በኋላም የሰላም ስምምነቱን ተከትሎ በትግራይ ጊዜ አስተዳደር ውስጥ ከፍተኛ አመራር ሆነው የሰሩ አለመግባባት ሲፈጠር ትግራይን ለቅ የወጡ አንጋፋ የትግራይ ጀነራል እንደሆኑ ይታወቃል። ጀነራል ጻድቃን የጊዜው መንግስቱ አመራር በነበሩበት ያለፈው ዓመት የግድያ ሙከራ ታቅዶባቸው ነበር። በፕሪቶሪያ ስምምነት ወቅት የትግራይ ወገን ተደራዳሪ የነበሩት አቶ አሰፋ አብራ ከሰሞኑ ለቢቢሲ በሰጡት ቃለ መጠይቅ እርሳቸው ላይ እንዲሁም ጌታቸው ረዳና ጀነራል ጻድቃን ላይ ስለተሞከረው የግድያ እቅድ እንዲህ በማለት ተናግረው ነበር። በአገራችን በመቀለ መኖርና መስራት የማንችልበት የደህንነት ሁኔታ ፈጥረው ጌታቸው ረዳን እንዴት ብሎ እንደወጣ ታውቃለ። አጃቢ ብለው የመደቡልኝን ሰዎች መልምለው በእኔ አማካኝነት እኔን ጨምሮ ጌታቸውንና ጻድቃንን ለመግደል ተልዕኮ ተሰጥቶት ራሳቸው ናቸው በቤቴ የያዙት። የአሜሪካ መንግስት በአቶ ጌታቸውና በጀነራል ጻድቃን ላይ የተቀነባበረ ግድያ አለ በሚል ከአገር አስወጡን። በኋላም ሰምተናል የሆኑ ሰዎች ቤቱ ጋር መጥተው ተይዟል፣ ስለዚህ ርቀው ሄዷል። እዚህ ላይ ብዙም ባንደባበቅ ይሻላል፣ በማለት ሕወሓት ባለፈው ዓመት በእርሳቸው ላይ እንደዚሁም ደግሞ በጀነራል ጻድቃንና ጌታቸው ረዳ ላይ የግድያ ሙከራ ሸርቦ እንደነበር ተናግረዋል። ሌላው ጄነራል ጻድቃን በቃለመጠይቃቸው ካነሷቸው ጉዳዮች መካከል ጀነራል ታደሰ ወረደን የተመለከተው ይጠቀሳል። ጀነራል ታደሰ ከወራት በፊት በጠቅላይ ሚኒስትር አብይ አህመድ ስልጣን ሲሰጣቸው የፈረሟቸውን ስምንት ነጥቦች አልፈጸሙም ሲሉ ጻድቃን ይከሳሉ። በዓለም አቀፍ ማህበረሰቡ ዘንድ የፈረሙትን ነጥብ አንዱን አልፈጸሙም የሚሉት ጄኔራሉ ተፈናቃዮችን አልመለሰም፣ ከውጭ ኃይሎች ጋር መገናኘቱን አላቆመም ሲሉ ከሷቸዋል በህወሓት አቅራቢነት በጠቅላይ ሚኒስትር አብይ ይሁንታ የተሾሙት ጀነራል ታደሰ ህወሓት የጀመረውን የውጭ ግንኙነት ለማስቆም የቃል ኪዳን ሰነድ መፈረማቸው ይታወቃል። ይሁን እንጂ ጀነራሉ ከተሾሙ በኋላ ጽምዶ በሚል የተጀመረውን የህዋትና የሻቢያን ግንኙነት በህዝብ ለህዝብ ግንኙነት ላይ የተመሰረተ ከሆነ እንደማይቃወሙ ሲናገሩ ነበር የተደመጡት። ጀነራል ጻድቃን አክለውም ጽምዶ በሚል በህዋትና በሻቢያ መካከል የተመሰረተው ጥምረት ፋኖንም ያካተተ ነው በማለት ይናገራሉ። የኤርትራ ባለስልጣናት እንደ ህዋትና ፋኖ ያሉ የመንግስት ተቀናቃኝ ኃይሎችን በማስተሳሰር ኢትዮጵያን የማተራመስ እንቅስቃሴ ውስጥ ገብተዋል በማለት ይወነጅላሉ። ህዋት በግልጽ ከኤርትራ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ አስተዳደር ጋር አብሯል የሚሉት ጀነራሉ የጀመሩት ግንኙነት ህዝባዊ ተቀባይነት እንዲያገኝም እየሰሩ ነው በማለት ክሳቸውን አሰምተዋል። ከሰሞኑ ህዋት እንዲሁም ሻቢያ ላይ ከባድ የሆነ ክስን ያሰሙት ጀነራል ጻድቃን ገብረትንሳኤ አሰብ ላይ ካላቸው ቁጭት የተነሳ በ1990ዎቹ መጀመሪያ የተካሄደውን የኢትዮኤርትራን ጦርነት የመሩ ከመሆናቸው ጋር ተያይዞ በቀጣይ ምናልባትም በኢትዮጵያና በኤርትራ መካከል ግጭት የሚቀሰቀስ ከሆነ የአሰቡን ዘመቻ ሊመሩ ይችላሉ በሚል በበርካ በርካቶች ዘንድ ስማቸው እየተነሳ ነው።